ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉኝ። በቅድሚያም ክልላዊ ዜናዎችም ኢትዮ ኮደርስ ኢኒሼቲቭ የወጣቶችን የዲጂታል ክህሎት አቅምን ከማሳደግ ባሻገር የአገሪቱን እድገት በቴክኖሎጂ ለመደገፍ እንደሚያስችል ተመለከተም። የሐረሪ ክልል የኢኖቬሽንና ቴክኖሎጂ ኤጀንሲ በክልሉ ለሚገኙ ሁለተኛ ደረጃ ትምህርት ቤት ርዕሰነ መምህራን የኢትዮ ኮደርስ ንቅናቄ ግንዛቤ ማስጨበጫ ስልጠና ሰጥተዋል። ዘገባው ይህኑ ግርማ ነው በተከታይነት ይቀርባል። የሐረሪ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ በክልሉ ለሚገኙ ሁለተኛ ደረጃ ትምህርት ቤት ርዕሳነ መምህራን የኢትዮ ኮደርስ ንቅናቄ ግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ ላይ ተገኝተው መልዕክት ያስተላለፉት የክልሉ ርዕሰ መስተዳደር ጽህፈት ቤት ኃላፊ አቶ ጃሚ መሐመድ በአገር አቀፍ ደረጃ በተጀመረው አምስት ሚሊዮን የኢትዮ ኮደርስ ኢኒሼቲቭ መርሐ ግብር በክልሉ ባለፉት ዘጠኝ ወራት ሰባት ሺህ የሚሆኑ ወጣቶችን ማሰልጠን መቻሉን ገልጸዋል። በግንዛቤ ማስጨበጫ መድረኩ የተሳተፉ ርዕሳነ መምህራን ደርስ ተደራሽነትን ለማስፋት በሚደረገው ጥረት የሚጠበቅባቸውን የመሪነት ሚና በላቀ ደረጃ ማበረከት እንዳለባቸው ማስገንዝበዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገ በበኩላቸው የኢትዮ ኮደርስ ስልጠና ወጣቱ ትውልድን የዲጂታል ክህሎት ባለቤትነትን ከማሳደግ ባሻገርም የሀገሪቱን እድገት በቴክኖሎጂ ለመደገፍ ያግዛል ብለዋል። ስልጠና የወጣቶችንና የተማሪዎችን ችግር ፈቺ የሆኑ አዳዲስ የፈጠራ አቅምን ለማሳደግ ያስችላል ያሉት አቶ ጌቱ በሁለተኛ ደረጃ ትምህርት ቤቶች በሚቀጥሉ ሶስት ወራት ለሚሰጠው የኢትዮ ኮደር ስልጠና ስኬት ርዕሳን መምህራን የሚጠበቅባቸውን ኃላፊነት ማበርከት እንዳለባቸው መልእክታቸውን አስተላልፈዋል። የሐረሪ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ ኃላፊ አቶ ጀማል አብርሃም በበኩላቸው መድረኩ የኢትዮ ኮደር ስልጠናን ከመማር ማስተማር ስራው ጋር በማዋሃድ በትምህርት ቤቶች ተደራሽ ማድረግን አላማ ያደረገ መሆኑን ገልጸዋል። በስልጠናው ሃምሳ በመቶ የሚሆኑ ሴቶችን ለማሳተፍ እየተሰራ እንደሚገኝ የገለጹት አቶ ጀማል ስልጠናው በቀጣይ ሶስት ወራት በክልሉ በሚገኙ የተለያዩ ተቋ ተቋማት በሁለተኛ ደረጃ ትምህርት ቤቶችና በወረዳዎች እንደሚሰጥም አክለዋል። በክልሉ በሶስት አመታት ውስጥ ከ27ሺህ በላይ ወጣቶችን የስልጠና ተጠቃሚ ለማድረግ እየተሰራ መሆኑንም ጨምረው ገልጸዋል። በግንዛቤ ማስጨበጫ መድረኩ ላይ በክልሉ ከግልና ከመንግስት ትምህርት ቤቶች የጦጣጡ ርሳን መምህራን ተሳትፈዋል። በክልሉ የሚከናወኑ ልማት ስራዎች ላይ ወጣቶች ጉልህ ተሳትፎ ሊያደርጉ እንደሚገባ ተጠቆመም። የሀረር ከተማ መዘጋጃ ቤት ኮሪደር ልማትና ሀረር ከተማ በሚል ለወጣቶች የግንዛቤ መድረክን አካሂዷል። ለአብዱ እስማን ዘገባ ቤትሌም ደሴም። የሀረር ከተማ ማዘጋጃ ቤት ኮሪደር ልማትና ሀረር ከተማ በሚል ለወጣቶች የግንዛቤ መድረክ አካሂዷል። በመድረኩ ተገኝተው ንግግር ያደረጉት የሀረር ከተማ ማዘጋጃ ቤት ኃላፊ አቶ ኤልያስ ዮኒስ የመድረኩ ዋና ዓላማ በሀገር አቀፍ ደረጃ የተገኘውን ለውጥና ወቅታዊ የልማት ጉዞን ለወጣቱ ለማስገንዘብ መሆኑን ገልጸዋል። ግንዛቤ መስጠት ስራዎች እንደሚከናወኑ ይታወቃልና ዛሬ ደግሞ በሸንኮር የወጣቶች ስብዕና ማዕከል ውስጥ ለወጣቶች በኮሪደር ልማት ዙሪያ የተለያዩ ሀሳቦችን ከአለም አቀፍ ተሞክሮ እስከ አገር አቀፍን እንዲሁም ደግሞ በክልላችን የኮሪደር ልማቱ ለየት ምን እንደሚያደርገው፣ መነሻው ምን እንደነበረ፣ መዳረሻው የት እንደሆነ ወጣቶችን ማስገንዘብ አስፈላጊ ሆኖ በመገኘቱ በስብና ወጣቶች ስብና ማዕከል ባደረገልን ጥሪ መሰረት ይዘን የቀረብነው የግንዛቤ ማስጨበጫ መድረክ ነው ማለት ነው። ሀገራዊ ለውጡን ተከትሎ የተገኙ የልማት ውጤቶችን ወጣቶች በመገንዘብ የልማቱ አካል ሆነው ለማስቀጠልም የበኩላቸውን ሊወጡ ይገባልም ብለዋል። ከወጣቱ የሚጠበቀው ዛሬ ሀገራችን የያዘችው ራዕይ ምንድን ነው? ሀገራችን የያዘችው ሕልም ምንድን ነው? የነገ መዳረሻው የት ነው? የሚለውን ነገር እንዲያቁት ነው። ሲያቁት የአካል ይሆናሉ። በሌሎች አፍራሽ ኃይሎች፣ በሌሎች አፍራሽ ሀሳቦች አይጠለፉም ማለት ነውና ወጣቱ ከተያዘ ወጣቱ ከገነዘበ ወጣቱ ከተገነዘበ ወጣቱ ከገባው አገሪቷ መድረስ ምድርች የምትፈልግበት ራዕይና ህልም ላይ ትዳረሳለች የሚል ነገር የመንግስት አቋም ስለሆነ ወጣቶችን በተለያዩ አጀንዳዎች ዙሪያ አጀንዳ ዎች ዙሪያ ግንዛቤ መስጠቱ ስራ እንዲሁ ተጠናክሮ ይቀጥላል። የወጣቶቹ አቀባበልም እኔ ካልጠበቁት ደረጃ ከፍ ብሎ ነው ያገኘውትና፣ በጣም ጥሩ ነው፣ መቀጠል አለበት። የስብና ማዕከሉም ይህንን አይነት ፕሮግራሞች የማስቀጠል አለበት የሚል ነገር አለኝ። የመድረኩ ተሳታፊዎችን በአንዳንድ ቦታዎች የሚስተዋሉ የልማት ስራዎችን ለማደናቀፍ የሚደረጉ ህገወጥ ተግባራትን የሚያደርጉ አካላት ላይ ህጋዊ እርምጃ ሊወሰድባቸው እንደሚገባም ገልጸዋል። እየተሰራ ያለው የልማት ስራም በቅንጅትና አንድነትም በመፍጠር ለማስቀጠል ዝግጁ መሆናቸውን ወጣቶቹ ጠቁመዋል። በመጨረሻም ወጣቶቹ በሐረር ከተማ እየተሰራ ያለውን የኮሪደር ልማት ስራ ጎብኝተዋል። ህብረተሰቡ የብሔራዊ መታወቂያ ያለውን ዘርፈ ውስጥ ጠቀሜታ መረዳት እስካሁን ያልተመዘገቡ እንዲመዘገቡ ጥሪ ቀረበም። በሐረሪ ክልል በዘንድሮ ዓመት ከመቶ ሺህ በላይ ዜጎች እስካሁን ለብሔራዊ መታወቂያ መመዝገባቸውን ተገልጿል። ዘገባው የአረፋት ዑስማን ነው። የአብስራ ስግድ ታቀርበዋለች። ህብረተሰቡ የብሔራዊ መታወቂያ ዘርፈ ብዙ ጠቀሜታን በመረዳት እንዲመዘገቡ ጥሪ ቀርቧል። ብሔራዊ መታወቂያ ዲጂታል ኢኮኖሚን ለመገንባት እንዲሁም ከተማን ከከተማ ተቋምን ከተቋም የሚያስተሳስርና ለአንድ ሰው አንድ ማንነት ስለሚይዝ በተለይ ማንነት የሚፈጸም ወንጀል ለመከላከል ያስችላል ተብሎ ይታመናል። የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው የክልሉ ወሳኝ ኩነት መዝገብ ኤጀንሲ ዋና ዳይሬክተር አቶ አርሰናል አብዲ እንደገለጹት መታወቂያው ዘርፈ ብዙ ጠቀሜታ ያለው በመሆኑ ህብረተሰቡ ይህን በመገንዘብ በተዘጋጀው መመዝገቢያ አማራጮች ሊመዘገቡ እንደሚገባ ተናግረዋል። አደግ ካስፈለገ ግዴታ ወደ ዲጂታል ኢኮኖሚ መግባት ያስፈልገናል። ለዛ ደግሞ ህብረተሰቡ ይሄን በነቂስ አውቆት ጥቅሙን ምክንያቱም አንዳንድ ቦታ ላይ ልክ በኔጋቲቭ አመላካት ሚያዩት ስላሉ ማለት ነው። ይሄ ደግሞ ተክብልንና ተገቢም አይደለም። አንደኛ አሁን በሀያ አንደኛ ክፍለ ዘመን ያለ ነው። በዚህ ባደግንበት ዘመን ደግሞ በቴክኖሎጂ ጊዜ ነው ያለ ነው። ስለዚህ ዓለም ምን ያህል የተቀየረች እንዳለች ያየን ነው። ስለዚህ ይሄ ባለበት አኳሀን ለኛ አርቲስት እንደ ሀገራችንም እንደ ክልላችንም የመልካም አስተዳደር አገልግሎት አሰጣጥ ላይ በጣም መፍጠን አለበት። ይህን ለመፍጠን ደግሞ ግዴታ እነዚህ ያልናቸው ነገሮች ወደ ዲጂታል መግባት አለበት ማለት ነው። ዳይሬክተሩ አክለውም በ2017 200 ሺ ዜጎች ለመመዝገብ መታቀዱን ገልጸው እስካሁን ባለው ሂደትም 119 ሺ ዜጎች መመዝገባቸውን፣ በተቀሩት ወራትም በተቋቋመው ግብረ ኃይል አማካኝነት የምዝገባ ሂደቱ ተጠናክሮ እንደሚቀጥል ተናግረዋል። ብሔራዊ መታወቂያው ሁሉን አካታች መሆኑን የሚገልጹት አቶ አርሰናል መታወቂያው የገጠሩ ህብረተሰብ ያማከለና ከአምስት አመት ህፃን ጀምሮ መውሰድ የሚችል መሆኑን ገልጸዋል። አይዲ ኦልሞስት በሁሉም ቦታ ላይ ከአምስት አመት በላይ መውሰድ ይችላሉ። አምስት አመት ላይ እድሜ ስንል ለምሳሌ አሁን አንደኛ ክፍል የሆነ ተማሪ በወላጆቹ ስልክ የወላጆቹን ናሽናል አይዲ ፊን ሳይሆን ፋን አስራ ሰባት አስራ ስምንት ድሽ ሰጥቶ ማስመዝገብ ይቻላል። ለዛ ነው ከአርሶ አደሩ እስከ ታች ያለው ከተማሪው እስከ ከፍተኛ ደረጃ ያለው ማንኛውም ሰው መውሰድ ያለበት ነው። ስለዚህ አካታች የተባለው ለዛ ነው። አካል ጉዳተኛም ሳይቀር ማለት ነው። ቤት የተቀመጠም እዛው መውሰድ ይችላል። ጎዳና ታዳሪ ከሆነ ማለት ነው። ስለዚህ አሁን ገጠርም ከተማንም ሁሉንም ቦታ የማከለ ነው። ዋና እንደውም ለገጠር አካባቢ ተብሎ ነው ይሄ ቴክኖሎጂ የተፈጸመ ማለት አንደኛ ገጠር አካባቢ ላይ መብራት የለ ቦታ ቦታ ላይም ሀያ ራሳቸው ተደርጎ የሚሰራ ነው። ስለዚህ መብራት ባለበት ሰዓትም መብራት በሌለበት ሰዓትም የሚሰራ ሲስተም ኮምፒውተር ስለሆነ በጣም አካታችም ነው ማለት ነው። ብሔራዊ መታወቂያ ለቀጣይ የብልጽግና ጉዞ መሳካትና ለዲጂታል ኢኮኖሚ ግንባታ ከፍተኛ በርክቶ እንዳለው ህብረተሰቡ በመገንዘብ መታወቂያውን ሁሉም እንዲወስድ አቶ አርሰናል ጥሪ አቅርበዋል። ወደ ሀገር አቀፍ ዘገባዎች አልፈናል። በየትኛውም መመዘኛ ቢለካ ተገማችም ሆነ የተገማች የሆኑ ጉዳዮችን እንዳያመጣጣቸው መመከት የሚችል ሰራዊት ተገንብተዋል ሲሉ የመከላከያ ህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ገለጹ። በሌላ ዜና ደግሞ መንግስት በሲኖዶስ ጉባኤ መሳተፍ ላልቻሉ ሶስት አባቶች ሁኔታዎችን ማመቻችቱን ገለጸ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። በተከታይነት ይቀርባሉ። በየትኛውም መመዘኛ ቢለካ ተገማች ሆነ የተገማች የሆኑ ጉዳዮችን እንዳያመጣጣቸው መከት የሚችል ሰራዊት ተገንብተዋል ሲሉ የመከላከያ ሕዝብ ግንኙነት ዳይሬክቶሬት ኮሎኔል ጌትነት አዳነ ገለጹ። በወቅታዊ መከላከያ ሰራዊት ግዳጅ አፈፃፀም ላይ ማብራሪያ የሰጡት ኮሎኔል ጌትነት አዳነ እንደተናገሩት ከሆነ በአንድ ጊዜ መልከ ብዙ ግዳጆችን መወጣት የሚችል ሰራዊት ተገንብቷል። በዝግጅት በውጊያና በማድረግ አቅም በየትኛውም መመዘኛ ቢለካ ተገማችም ሆነ የተገማች ሆኑ ጉዳዮችን እንደያመጣጣቸው መከት የሚችል ሰራዊት ነው የተገነባው ብለዋል። ቁጥሩ ሰራዊት መሆኑን ችሏልም ለዚህም ይህንኑ አረጋግጠዋል ብለዋል። ሰራዊቱ በመተካካት ሂደትም ዓለም አቀፍ አሰራርን በመከተል በግልጽ በተቀመጠ መስፈርት ግዳጁ ለመወጣት ብቁ አባላትን እንደሚመለምልም አስረድተዋል። ይህ ኃይል ትምህርት እንዲቋረጥ መምህራንና ተማሪዎች እየገደለ ትምህርት አስቁሞ ትምህርት ቤት ተመታ ማለት ተቀባይነት የሌለው መሆኑንም ገልጸው ውሸት የማይሰለቸው ቡድን በአንድ ወቅት ድሮን ከነ ፓይለቱ መተንጣልን ያሉ ናቸው ሲሉም አስታውሷል። ጽንፈኛው ቡድን ድሮንን ከሰሞኑ አጀንዳ አድርጎ ያመጣው ቡድኑ እርስ በርስ መወነጃጀልና መገዳደልን እንዲሁም የብርቱካን ሀሰተኛ ዶክመንተሪን ጨምሮ ድርጊቱን ማጋለጥ በመጀመሩ እንደሆነም ገልጸዋል። ጽንፈኛው ዓላማ የሌለውና ሕዝብን ጠላት አድርጎ እየበደለ መሆኑም ገልጸው የኢኮኖሚ ጥቅምን ለመሙላት ለሕዝብ ቆሜያለሁ ማለት አይሰራም ብለዋል። መንግስት በሲኖዶስ ጉባኤ መሳተፍ ላልቻሉ ሶስት አባቶች ሁኔታዎችን ማመቻቸቱን ገለጸ። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎችን ማመቻቸቱን የመንግስት ኮሚኒኬሽን አገልግሎት አስታውቋል። አገልግሎቱ ባወጣው መግለጫም መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ብሏል። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር በተነሳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶችም ሁኔታዎችን ማመቻቸቱን መንግስት ገልጿል። አገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳም በቤተ ክርስቲያኗ አባቶች መካከል የተፈጠረው መለየት እንዲፈታ መንግስት የመሪነቱ ሚና መጫወቱን አስታውሷል። ቤተ ክርስቲያኗ በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል ያለው መግለጫው በዚህም አቋሙም ይቀጥላል ብሏል። ይህን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለመመናኗ ሲል በወደ ሰፊነት ለማለፍ ወስኗል በማለትም ገልጿል። ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ብሏል። መንግስት ችግሩን እንዲፈታ ሲኖዶሱ ያቀረበውን ጥያቄ መቀበሉን ገልጾ በሂደቱም ተቀራርበው መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑን ታይተዋል በማለትም አስገንዝበዋል። ስለዚህም ሲኖዶሱ መንግስትን ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረትም ዶክተር ብፁ አቡነ ጴጥሮስ፣ ዶክተር ብፁ አቡነ ቴዎፍሎስ እና ብፁ አቡነ ያዕቆብ በሲኖዶስ ስብሰባ ላይ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚደረግም ይገልጻል ሲሉ አመልክተዋል። ሞሰብ የአንድ ማዕከል አገልግሎት በኢትዮጵያ የዲጂታል ኢኮኖሚ ሽግግር ትልቅ እርምጃ መሆኑን ሚኒስትሮች ተናገሩ። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ፣ የፍትህ ሚኒስትር ሀና አሪያ ስላሴ፣ የሰላም ሚኒስትር መሐመድ እድሪስ እና የጤና ሚኒስትር ዶክተር መቅደስ ዳባ ሞሰብ የአንድ ማዕከል አገልግሎትን በተመለከተ በሰጡት ማብራሪያም ማዕከሉ የመንግስት አገልግሎትን በከፍተኛ ሁኔታ የሚያቀላጥፍ መሆኑንም አንስተዋል። ማዕከሉ የተቀናጀ አገልግሎት ለተገልጋዩ መስጠት የሚያስችል ትልቅ ውጤታማ ስራ መሆኑንም ገልጿል። ማዕከሉ በመደራጀት ወደ ስራ መግባቱንም በአገሪቱ የታለመው ለውጥ ለማምጣትም ወሳኝ ነው ብሏል። ማዕከሉ ቅሬታ ይቀርብባቸው የነበሩ አገልግሎቶችን ወደ ዲጂታል በማስገባት የተቀላጠፈ አገልግሎት መስጠት የሚያስችል ትልቅ እርምጃ መሆኑንም ገልጿል። በኢትዮጵያ የዲጂታል ኢኮኖሚ ሽግግር ትልቅ እርምጃ መሆኑንም ጠቁመው ለብዙ ጊዜ በመንግስት ተቋማት የነበሩ አገልግሎት አሰጣጥ ችግሮችን እንደሚፈታም ተናግሯል። ዘመኑን የዋጀ ቴክኖሎጂን አቀናጅቶ የያዘ ትልቅ ተቋም መሆኑን ገልጸዋል። ስራዎቹ በአግባቡ ከተመሩ ትልቅ ለውጥ ማምጣት እንደሚችል ያስመሰከረ መሆኑንም ገልጸዋል። መንግስት ለሰው ተኮር አገልግሎት የሰጠው ትኩረትም የተግባር ማረጋገጫ ማዕከል እንደሆነ የጠቀሱት ሚኒስትሮቹ ሕብረተሰቡ ባልተንዛዛ ቢሮክራሲ፣ እንዲሁም በተቀላጠፈ መንገድ አገልግሎት እንዲያገኝ የሚያደርግ ነው ብለዋል። በአጠቃላይ መውሰብ የአንድ ማዕከል አገልግሎት በአገሪቱ አገልግሎት አሰጣጥ እንደ ታሪክ እጥፋት የሚቆጠር ትልቅ ስራ መሆኑን ማስታወሳቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። አገልግሎቱ ከማዘመን ባለፈም ጥያቂነትን ለማስፈን የሚያስችለው ማዕከል ለጤና ዘርፍ አገልግሎት አሰጣጥም ተሞክሮ የሚወሰድበት እንደሆነም አብራርተዋል። ውድ ተመልካቾቻችን ከሐረሪ ክልል ቴሌቪዥን የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል እስካ ኃይሉ አብራችሁ ቆይታ አድርጊ ያለው ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜም ተመኘሁላችሁ።